ሰላሳ ሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትላንት ሲጀመር መሪው ኢትዮጵያ መድን ለዋንጫ የተቃረበበትን ውጤት አስመዝግቧል። ከሲዳማ ቡና ጋር ጨዋታውን ያደረገው መድን ሶስት ለባዶም አሸንፏል። ዘንድሮ በጥሩ አቋሙ ላይ የሚገኘው ኢትዮጵያ ምድን በመጀመሪያው የጨዋታ አጋማሽ በወገን ገዛሀኝና አቡበከር ሳኔ ግቦች መሪ ሆኗል። በጨዋታ መመዘኛዎች የተሻሉ የነበሩት ምድኖች በሁለተኛው አጋማሽም ብርሃኑ በቀለ በራሱ መረብ ላይ ባስቆጠራት ግብ መሪነታቸውን ወደ ሶስት አሰፍቷል። ሙሉ የጨዋታ ጊዜውን በዚህ ውጣይ ተጠናቋል። ድሉን ተከትሎም መድን ነጥቡን 63 በማድረስ መሪነቱን አጠናክሯል። ተጋጣሚው ሲዳማ ቡና በበኩሉ አራተኛ ደረጃ ላይ ተቀምጧል። በሌላ የትላንትና መርሃ ግብር ከአርባ ምንጭ ከተማ ጋር የተጫወተው ባህር ዳር ከነማ ሁለት ለባዶ ተሸንፏል። እስከ ቅርብ ሳምንታት ድረስ በዋንጫ ፉክክር ውስጥ የነበረው የጣናው ሞገድ ቀስ በቀስ በደረጃ ሰንጠረዡ ከወገብ በታች የነበረው አርባምንጭ ከተማ ትላንት በአህመድ ሁሴን ሁለት ግቦች ታግዘው ሙሉ ሶስት ነጥቦችን አግኝቷል። ደረጃውን ከ14ተኛ ወደ አስረኛም ከፍ አድርጓል። በአንጻሩ ተደጋጋሚ ነጥቦችን እየጣለ የመጣው ባህርዳር ከነማ በ48 ነጥቦች በነበረበት ሶስተኛ ላይ ተቀምጧል። ዛሬ ረፋድ ላይ በተደረገ አንድ ጨዋታ አዳማ ከተማ ሀዲያ ወሳናን አንድ ለባዶ አሸንፏል። የአዳማን ብቸኛ ግብ በረከት ወልደ ዮሐንስ በራሱ መረብ ላይ አስቆጥሯል።